ኢትዮጵያ ሊቃውንት ሶስት የማሰቢያ ቦታዎች አሉ። አንደኛው ሆድቃ ነው፣ ሁለተኛው ልብ ነው፣ ሶስተኛው ናላ ወይም ብሬናችን ነው። ኩላሊት ያጤ ሰው፣ ልብ ያመላለሰው፣ ናላ ያወረረ ሰው፣ ትልቅ አባባል ነው። በመሰረታዊ ነገሩ አራት ባህርያት አሉ፦ እሳት፣ ውሃ፣ ነፋስ፣ መሬት ኃይልም አላቸው። ስለዚህ የሰው ሆድቃ የሚመራው በውሃ ባህሪ ነው። ደረታችን የሚመራው ሳምባችን አካባቢ ነፋስ ነው። ጭንቅላታችን የሚመራው በእሳት ባህሪ ነው። አንጎል ዋናው ማዕከል ነው እንደምናውቀው፣ ምክንያታዊ ሊሆን ይችላል። ሁለተኛው ልብ ነው። ልብ ሞር ከስሜት ጋር ይያያዛል። ልብና ብሬን ደግሞ በፖይንት ዋን ሄርትዝ ይገናኛሉ። አንጀታችንና ኩላሊታችን አካባቢ በደስታ የሚመላ ስሜት አለ። በአንጻሩ ደግሞ ንጹ ውስጥ የሚያደርግ ስሜት አለ። ከእኛው የሚመነጭ በእኛው አካል የሚሰማ ለእኛው ነው መልክቱ። ሆዷ ዘመድ ሳይወድ አፉ እህል ሳይለምድ ይባላል እና የሆነ የመውደድ ነገር አለ። ከንጀቴ ነው ይላል አለ አንድ ሰው እና ስሜቱ እዚህ አካባቢ ነው በጣም የሚሰማው። አንዳንዴ ግን ከራስ ጸጉርሽ ጀምሮ ትከሻሽን ሊወርርሽ ይችላል። ምክንያቱም ኩላሊት ከአንጎል ጋራ ስለሚያያዝ ማለት ነው። ዳዊት ልቤንም ኩላሊቴንም ፈትን አለ። ስለዚህ ብሬናችን ለእውቀት መቀመጫ ነው፣ ልብ ደግሞ የጥበብ ነው፣ ኩላሊት ደግሞ የማስተዋል ነው። ስለዚህ ማስተዋል ጥበብና እውቀት ማለት ነው። ሦስት ሴንተሮች አሉ። ድሮ ሳይንሱ አንጎል ብቻ ሲል ነበር የኖረው ልብና ኩላሊትን ዘንግቶት ነበረ። ለምሳሌ ባለ ሶስት ጎማ ተሽከርካሪ መኪና አለቻል ባጃጅ፣ በአንድ ጎማ ብትነዳ ምን ልትሆን ትችላለች ብለሽ አስቢ። መነዳትም አትችልም፣ ብትጀምርም ትገለባበጣለች። ስለዚህ ሰው ኩላሊቱን፣ ልቡንና ጭንቅላቱን ካልተጠቀመ እንደዛ አይነት ሰው ነው የሚሆነው። ዓለሙን እንደውም ካንጎልም ለይቶ የግራንጎሉ ላይ ነው ስራ የሚሰራው። መጨረሻ ላይ ኢጎ በርትቶበት ኒውክሊየር ሰርቶ እርስ በርስ ነው የሚተላለቀው። ስለዚህ አዋቂ ያለ እንጂ ጠቢብ የለም። ጠቢብ ለመሆን ኩላሊትሽ ላይ ያለውን ማስተዋል፣ ልብሽ ላይ ያለውን ጥበብ፣ አንጎልሽ ላይ ያለውን እውቀት ማሰናሰል ስትቺ ነው አንቺ ጠቢብ የምትባየው። አሁን አሁን ደግሞ ሳይንሱም እንዳልሽው እያደገ ሲመጣ በሶስቱ መካከል ያለውን ግንኙነት አወቀ። አንጀትሽን ወይም ኩላሊትሽን ከብሬንሽ ጋር የሚያገናኝ ዘንግ አለ እና የሚገርመው ይህ አውታር ከመቶ እስከ 500 ሚሊየን የነርቭ ሴሎች አሉት። ባይሆን ከስፓይናል ኮርድም ይበልጣል። ልብም አሁን የተረጋገጠው ብቻውን ማሰብ ይችላል። ራቀቅ ወዳለው ጥበባዊ ትምህርት ብገባ የሆነ ችግር ሊመጣ ከሆነ አንጀትሽ ይታወቃል ወይ፣ ሀዘን ይኖ ቅርብ ቤተሰብ ሊሞት ይሁን ብቻ በቃ የጤነኝነት ስሜት አይሰማሽም። ይሄ ማለት ምንድነው? የአደጋና የመከራ ስሜት ነው። ምሳሌ፣ የሆነ ቦታ ውስጥ ሆነሽ ድንገት ውጭ ውጪ ውጭ ከዚህ ቦታ የሚል ስሜት ቢሰማሽ ቶሎ መውጣት አለብሽ። ልክ ከወጣሽ በኋላ ቤቱ ሊቃጠል ይችላል፣ ሊፈነዳ ይችላል። ይሄ ስሜቱ እንዴት ይገለጻል? በቅዱስ መጽሐፍ ላይ መሰለሽ አንጀቴ ፈላች፣ አላረፈችም የመከራም ዘመን መጣችብኝ ይላል። አንጀትሽ ውስጥ እንዳይነት ስሜት ከመጣ የሚመጣ መከራ አለ ነው ሚልሽ። እንግዲህ ሁለተኛው የደስታ ስሜት ደግሞ ሲመጣ የሆነ ፍቅር ሊመጣ ሲል አንጀትሽ ደግሞ በአንጻሩ ደስ ይለዋል። ያን ጊዜ ከአንጀት ወደ አንጎል የሚያረጋጋ መልእክት ነው የሚልከው። ምግብሽም በደንብ ይፈጫል፣ አፒታይትሽ ይከፈታል። ያኛው ይዘጋል፣ ቁልፍ ነው የሚያረገው የሆነ የተቀደሰ ነገር ወደ አንቺ ኤነርጂ ፊልድ ውስጥ እየመጣ ነው ማለት ነው። ሁለት አይነት ሰዎች አሉ። አንዳንዶቹ ኃይላቸውን አጥተው እኛን የሚያሳጡን አሉ፣ ሁለተኛ ደግሞ ኤነርጃቸው ከፍ ብሎ እኛን ከፍ የሚያደርገዋሉ። ግን ሶስተኛውና ከባዱ የክህደት ነው። ባለትዳር ናቸውን በር አንዱ እግዚአብሔር የማይወደውን መተማመንን ሊሰብር የሚችልን ኃጢአት ሊፈጽም ይችላል። በዛ ሰዓት ያን ጊዜ አንጀትሽ መኮማተር ብቻ ሳይሆን ይወድቃል። ስሜቱ በ አንቺ የሆነ ነገር እንደወደቀ ሊሰማሽ ይችላል። ይሄ ደግሞ እንደ ቅድሙ መንሰፍሰፍ ሳይሆን መውደቅ ጭምር ስሜት ነው ያለው። ይሄኛው ከባዱ ስሜት ነው። አራተኛ፣ ቁጣ፣ ብግነት የሆነ ሲመጣ እሳት ሆኖ ነው ደግሞ የሚሰማው። እዚህ ላይ አንጀቴ ተቃጠለት ያለሽ ውሁ ነው ምት። ይሄ ማለት ጠብ እየመጣ ነው ነው፣ ቁጣ እየመጣ ነው፣ አንተን ሚያበግን ነገር። መጨረሻ በረከት ሊመጣ ከሆነ ከአምላክሽ ጋር ልትገናኝ ከሆነ፣ በቃ ሰማያዊ ነገር ሊሰማ ከሆነ ውስጥሽ ይለሰልሳል ያ ሲሆን በደስታ መዋጥ። ምናልባት አንዳንድ ሰው የተለያዩ ችግሮች ከዚህ ቀደም ብሎ ገጥማውት ሊሆን ይችላል። ያን አስበው የሚፈራ ከሆነ ቀልቦ አይደለም። ለምሳሌ አንድ ጥሩ ሰው በድንገት መጣ። ድናነ እንደምነ ምናም ብሎ ነው የመጣው። ልክ እንደ ይሁዳ ሰላምታ ማለት ነው። ውስጥሽ እኮ ነው ያን ሰው አትመነው ይልሻል። ይሄ ከሆነ ከዚህ የመነጨ ስሜት ነው። ለምሳሌ አንድ ሰው ኤምባሲ ጥለውታል እንበል ሁለተኛ ይጥሉኝ ይሆን ብሎ ቢፈራ ፍርሃት እንጂ ውስጣዊ ስሜቱ አይደለም። ሁለተኛ ውስጣዊ ስሜት ቃል የለሽ ነው፣ ምክንያታዊነት የለሽ ነው። ድንገት ርብሽ ብሎሽ የዘመድ ሞት ከሰማሽ ቀድሞ ነግሮሻል እንደማለት ነው። ውስጥሽ ምንም ካልሆነ ግን ከፍርሃት የመነጨም ሊሆን ይችላል። ስለዚህ ነው ሚሊዮነሮች ሳይሆኑ ቢሊዮነሮች ነው ይህንንም ስሜታቸውን የሚከተሉት። በእናትና በልጅ መካከል ያለው ግንኙነት ቀላል አይደለም። ለምሳሌ ፅንስ ሲፈጠር አጥንት፣ ጅማ፣ ጠጉር፣ ጥፍር፣ ሴሎች ሁሉ ሲዋቀሯ ከሰውነቱ የተወሰነ አካል ይቆራረጣል እና የእናቱ አካል ይሆናል የጽንሱ የአንጀቱ በእናቶቹ ስሜት የታተሙ ናቸው። ደስታዋ ያስደስተዋል፣ ብስጭቷ ይጎዳዋል። ያ ስለሆነ እናቶች ልጆቻቸው የሆነ ነገር ሲሆን ያቅለሸልሻቸዋል። ሁለተኛ ከተወለደ በኋላ ሳታቀው ይኖ ከልጇ ጋር ያለው የመንፈስ ትስስር ይጨምራል። አንዳንድ ያተነፋፈስ ስልታቸው ሉ ሊዛመድ ይችላል። እናትና ልጅ እትብቱ ተቆርጧል፣ ግን መንፈሳዊ እትብት አልተቆረጠም። ድንገት ያለ ምክንያት አርፋ ሊሆን ይችላል እናት ጥልቀት ልብ ሊጨናነቅ ይችላል። ሆዷ ያለምንም ማብራሪያ ሊወዛወዝ ይችላል። ምናልባት ከልጇ ነፍሴ የመጣ ጥሪ ሊሆን ይችላል። ስለዚህ በጂኦግራፊ የተገደበ አይደለም። ሁለተኛው ስሜት ግን ድንገት እንባ ከአይን መፍሰስ ነው። ለምን እንዳለቀሱ እኮ አያውቁ እና በዛ ወቅት ሊሆን የሚችለው ልጃቸው ተተረማምሷል፣ ውስጡ አዝኗል። ያን ስቃይ ነው እናቱ ልታለቅስለት ምትችለው ትሸከመዋለች ማለት ነው። ሌላው ደግሞ በጣም የሚገርመው በድንገት ልትነቃ ትችላለች። ሌሊት ላይ እኮ ነው። ህልም አይደለም የቀሰቀሳት። አንዳንዴ ህልም የሚቀሰቅሰን አለን አይደለም። በዛ ሞመንት እንግዲህ ልጇ የሆነ ነገር እያስተናገደ ነበር ማለት ነው። ሌላው ድንገት ሰላም፣ ድንገት ሞቅ ያለ አመስጋኝነት ስሜት፣ ድንገት ጥልቅ ፈገግታ እናቶች ላይ ይታያል። ምናልባት በዛ ሰዓት ልጇ እየተደሰተ ሊሆን ይችላል። ይሄ ማለት አጋጣሚ አይደለም። ደስታውን እያስተጋባሽ ነው። ሌላ አንድ እናቶች የሚገርም ስሜታቸው በድንገት ያላስገዳጅነት የልጇን ስም ማንሳት። አብዛኞቹ እናቶቻችን እቶቻችን ሲፀንሱ የሚያምራቸው ምግብ ነው መታወቂያቸው ምግብ እስኪመስል ድረስ። ይሄ በጣም ስህተት ነው። እናት በተለይ ደግሞ ከልጇ ጋር እንዲህ ያለ ትስስር ካላት ጥሩ እናት መሆን አለባት። ሁሉም ኢትዮጵያውያን ይህን መርሃ ግብር የሚያዩ ሦስቱን የማሰብያ